ጌታሔርሌያጌታን ማገልገል ደስ ይላል። በእግዚአብሔር ፊት መሆን በጣም ደስ ይላል። መታደል ነው። ለምን እግዚአብሔር አያሳፍርም። እግዚአብሔር ልጆቻችን በፊታችን ሲሆን ደስ እንደሚለም በእግዚአብሔር ፊት መሆን ደግሞ እግዚአብሔር ደስ ይላል። እንዲህ ልጆቼ ይላል ደስ ይላል። ክብር ለጌታ ይሁን በሁሉ ለመንፈስ ቅዱስ የረዳን ያገዘ ጌታ ሀሌሉ አቁስ ስልተነ ብልኛ ለ የሉቃስን የራስር ምዕራፍ አስር ቁጥር አርባ አንድ መጽሐፍ ቅዱስ ያላችሁ ሞባይላችሁ ካለ ወይም ደግሞ ምንም ካለያዛችሁ ደግሞ በማዳመጥ ብቻ ኢየሱስ እያልና ዛሬ በእርግጥ እግዚአብሔር እንደፈለግ አይደለም የሚሰራው ደስ እንዳለው። እኔ የተዘጋጀሁት ሌላ ነበር። ጠዋት ነው ጌታ ያስቀየረኝ መልእክት። ምን ማለት ነው እንግዲህ እግዚአብሔር የሆነ ለአንድ ሰው መልዕክት አለው ማለት ነው። አፖስትል ሮብ ነው የነገረኝ። አልተዘጋጀሁም። አርብ ተዘጋጀሁ፣ ሌላ ርዕስ። ከዛ ትናንትና ማነበብኩት ሌላ ነው። ጠዋት ልክ ካልጋ ስነቃ የርዕስ አንድ ቃል ነው የመጣችልኝ። ምን አለ አንድ ነገር ብቻ። በዚህ አንድ ነገር ብቻ ግን ብዙ ፈሰሰ። አንድ ነገር ብቻ ኢየሱስ ያድናል። ኦኬ ጌታ ነው። እሺ የሉቃስ ወንጌል አስር ምዕራፍ አስር ቁጥር አርባ አንድ ኢየሱስ መልሶ ማርታ፣ ማርታ በብዙ ነገር ትጨነቂያለሽ ትታወቂያለሽ። የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያምም መልካምን እድል መርጣለች፣ ከእርሷም አይወሰድባትም። የሚያስፈልገው አንድ ነገር ብቻ ነው። የሚያስፈልገው አንድ ነገር ብቻ ነው። ሌላ ብዙ አያስፈልግም። ብዙ ነገር አንድ ብቻ አንድ ብቻ ነው የሚያስፈልገው። በህይወታችን አንድ ነገር ብቻ ነው የሚያስፈልገው። በመንፈሳዊ ህይወታችን አንድ ብቻ ነው። በስጋ በስጋዊ ህይወታችን አንድ ብቻ ነው ስንመላለስ በዚህ ምድር አንድ ብቻ ነው። እቺ አንድ ግን ምንድናት? መልካም ነገር ነች ደግሞ ማትወሰድ አሜን። ማርታ ማርታ፣ በብዙ ነገር ትጨነቂ ያለሽ ትታወቂ ማለሽ ግን የሚያስፈልገው አንድ ነገር ነው። ደግሞ በጣም ደስ የሚሉ ይሄ ቃል ማን ነው ያለው? ኢየሱስ ነው ያለው። ራሱ ኢየሱስ ነው ያለው። ራሱ ኢየሱስ ነው ያለው። አንድ ነገር ብቻ ነው ለሩት የሚያስፈልገው። ላንተ፣ ላንቺ፣ ላንቺ አንድ ነገር ብቻ። ሌላ ጉዞ ያስፈልግ ነው ብዙ መታወቅ የለበትም። አማን መታወቅ የለበትም። አማን ነገር እንደ ማርታ መሆን የለበትም። እንደ ማርያም ነው መሆን ያለበት። ቁጭ ማለት ብቻ፣ አንድ ነገር ብቻ፣ በፊቱ በእግሩ ቁጭ ማለት ብቻ። እስኪ እንደ ማርታ ትሆን በሉ። እንደ ማርያም ሆን ቁጭ በል። ሁሉ ነገር አያስፈልግም። ተረጋጋ። ኢየሱስ ጌታ ነው። አንድ ነገር ብቻ ነው የሚያስፈልገው። እሷም መልካም ብቻ ናት፣ ደግሞ የማትወሰድ ብቻ ናት። ኢየሱስ ያድናል። አሌሉያ፣ አሚን። ኢየሱስ ሚያክል እንግዳ በቤቷ መቶ ማርታ ብዙ ነገር እንትን ትላለች። ክቡር እንግዳ አይደለ? ደግሞ ወዳጅ የእነ ማርያም የእነ ማርታ የእነ አላዛር ወዳጅ ነው እና ብዙ ትደክም ነበረ። በህይወታችን ብዙ መድከም ያስፈልገ ቁጭ ማለት ብቻ ነው የሚያስፈልግ። ኢየሱስ መቶ አንዳንድ ጊዜ እንደዚህ ይሆናል። በህይወት ኔ እናንተን በህይወታችሁ ቸርችም ስናየው ብዙ እንዋከባለን። ጌታ ግን አንድ ብቻ ነው የሚፈልገው በእግሩ ስር ቁጭ ማለት በቃ መቀመጥ። ሀሌሉያ፣ ኢየሱስ ያድናል። እስቲ በጤና ጤና የተዘናበለ ከሆነ አንድ ብቻ ነው የሚያስፈልግ። ጤና የተዘናበለ ከሆነ አንድ ብቻ ነው የሚያስፈልግ። አትዋክቦን ስፔሻሊስት ወደሆና መቀመጥ አንድ ብቻ ነው የሚያስፈልግ። በትዳር ጤነኛ ነገር ካልመጣ ዝም በል ተቀመጥ። በቃ አንድ ነገር ብቻ ነው የሚያስፈልግ። ስራ ቦታ በተለያየ ነገር ነውጥ ካለ አንድ ነው የሚያስፈልግ፣ መቀመጥ፣ ቁጭ ማለት። አንድ ነገር ብቻ ነው፣ ወደዛ ወደዛ ትሄድ። በፊቱ ብቻ መሆን፣ በፊቱ ብቻ መሆን፣ በእግዚአብሔር ፊት ብቻ መሆን። አንድ ነገር ነው፣ ደግሞ ከኛ አይወሰድም። ይሄ ነገር ሁሉ ስናደርገው አይወሰድም። ኢየሱስ ክርስቶስ ያድናል፣ አሜን። እስቲ በፊቱ ብቻ የሆኑ ሰዎች እናያቸዋለን። ደግሞ ከመጽሐፍ ቅዱሳችን ያው በእኛ የእኛ ታሪክ ብንናገር ብዙ ማለት እኔ እናንተ የተደረገልን በፊቱ ሆነን ያገኘነው ድል ያገኘነው ብዙ ነገር አለ። አውሩ ብንባል ብዙ እናወራለን። ደግሞ ከመጽሐፍ ቅዱሳችን ስትናይ በፊቱ ቁጭ ያሉ ነገሮችን የገለባበጡ፣ በፊቱ ቁጭ ያሉ አዋጅን የገለባበጡ አሉ። ነገሮችን ቁጭ ብሎ በእግዚአብሔር ፊት ቁጭ ብሎ ብዙ ነገር ያደረጉ ድል ያገኛሉ። ሌላ ሌላ ነገር ያላደረጉ ቁጭ በማለት ብቻ በመጸለይ ብቻ በተለያየ ነገር ስንሆን በፊቱ ብቻ መገኘት ኢየሱስ እያድና ብዙ ታሪክ እናያለን። ከምናየው ግን አንድ የዳንኤል ለምሳሌ ዳንኤል ስናየው አይደለ፣ ዳንኤል ስናየው ሞገስ ነው የሰጠው። እንዳይረክስ ብለው ምግብና መጠጡ አልፈለግም ይረክስ ስለዚህ ለአስተናገጁ ምንድን ነው ያለው? ለአለቃው በቃ አንበላም ሲለው እግዚአብሔርም በአስተናገጁ በአለቃ ላይ የምንሰጥ ወይ ነው የሚለው። የሁላችሁ ወገኖች አንድ ነገር ነገራችሁ፣ ሞገስ ከፈለግ ቆንጆ ውጤት ከፈለግ በድል መመላለስ ከፈለግ በመንፈሳውም በህይወትም ነው በስጋው ሁላችሁ ብቻ በእግዚአብሔር ፊት ቁጭ ነው ሁሉ ነገር ይመጣል። ሁሉ ነገር ይመጣል። ድልም ካለ መጎስም ካለ ማሸነፍም ካለ ይመጣል። ግን ችግሩ ምንድን ነው? ያለ መቀመጥ በቃ መታወቅ ወደ ሌላ ወደ ሌላ። ቁጭ እግዚአብሔር አቅጣጫ ይጠቁማል። በእውነት ነው፣ ሁላቸው አቅጣጫ ይጠቁማል። ብቻ ቁጭ ካርት፣ በፊቱ ከነበብ፣ ከጸለይ፣ ህብረት ከቅዱሳን ካደረግ አቅጣጫ ይመራል። ለምሳሌ በዛ ቦታ አለ፣ በዚህ ተሰማራ፣ በዚህ ግባ፣ በዚህ ውጣ። የትዳር አቅጣጫ እግዚአብሔር ይጠቁማል። በራሳችን ትዳር ፈልገን ወደ እዛ አያስፈልግም። እግዚአብሔር ብቻ በፊቱ ማን ያንተ እንደሆነ ከየት እንደሚያወጣ እግዚአብሔር፣ ያ ስራ ቦታ እግዚአብሔር አቅጣጫ ይጠቁማል፣ ይናገራል። የተናወጠ ነገር ካለ የተበላሸ ነገር ካለ እግዚአብሔር ያስተካክላል። ግን በፊቱ ግን አዳምጥ። ለምሳሌ ጂፒስ አላለም፣ እናንተ መኪና መኪነው ጂፒስ ታቃለ። ጂፒስ አቅጣጫውን ይጠቅማል አይደለ? ቦታውም ይበራል። ግን ካልከፈትከው ትሪክ አድርገህ አድራሻን ካልጻፍክልት ይወስድሀል። ግን ጂፒኤስ ነው እኮ የተሰራው ዓላማ አቅጣጫ ለመጠቆም ነው። ግን ካልከፍትከው እና አድራሻን ካልጻፍክልት አይወስድም። ልክ እንደዚያ መንፈስ ቅዱስ ያው እላቸው ከአዋቂዎች በላይ ከተማሩ በላይ ከሁሉ በላይ ነው። ለእኛ የሚያስፈልገው ከሁሉ በላይ መንፈስ ቅዱሳል የሚነግረው የሚያሳውቅን ግን በፊ የበፊቱ የሚቀመጠ ኢየሱስ ጌታ ነው፣ ይረዳናል። ኢየሱስ ጌታ ነው፣ ክብር ለኢየሱስ ይሁን። በፊቱ መሆን ለተለያየ ነገር በፊቱ ሆነን እንጂ እግዚአብሔር ምን ያደርጋ ይፈታዋል። ለስራ ይሁን፣ ለትዳር ይሁን፣ ለጤና ይሁን፣ ለሰላም መናወጥ ይሁን፣ የሚያስፈልገው ምንድን ነው? አንድ ነገር ምንድን ነው? እሱ በፊቱ መሆን፣ በፊቱ መቀመጥ። ዳንኤል 3 በቀን ስንት በሶስት ሶስት ሶስት ቀን አይደለም፣ በቀን ሶስት ጊዜ ምን ያደርግ ነበር? በፊቱ ይገኝ ነበር። በእግዚአብሔር ፊት ይገኝ ደግሞ። ደሞ ብዙ ስራ አለበት አይደል? በመንግስት የመንግስት ከንጉሱ ጋር ነበር ብዙ ስራ ነው ያለው። በቀን እኔ እንዴት ጊዜ ያገኛል? በቀን ሶስቴ ይጸኛል፣ በፊቱ ምን ይሆናል? ይገኛል። በእግዚአብሔር ፊት ሶስቴ ነው የሚገኙ አሁን እኛ ሶስት የላንን በረከት እንችላለን። በቀን ስራን ብዙ ነገር አለ ግን የግድ ኮመን በረከት አይደለም አይደለም። በሀሳብ ሩ በእግዚአብሔር ፊት መሆን ትችላል። እግዚአብሔር ስትወጣ ስትገባ፣ ስትመላለስ ሁልጊዜ እያያለ ዮሴፍ እንደዚያ ነው ያለ አይደለ? የጢፋር ሚስት ስንትን ስትለው ይህ አለ፣ በአምላኬ ፊት በእግዚአብሔር ፊት ኃጢአት ማድረግ አልፈልግም አልችልም። ስለ ገርማት ይሆናል እንዲ ሰው እኔ እና እሱ ብቻ ነው ያለ ነው እዚህ ልትል ትችላለች። እኔ እና እሱ ግን እሷ እና እሱ አይደሉም። እግዚአብሔር ይባላል እሱ ያየዋል እግዚአብሔር ሰን አታየውም እሱ ሁሉ ጊዜ በፊቱ ስለሚሆን እግዚአብሔር ስለዚህ በእግዚአብሔር ፊት መሆን ነገር ሁሉ መልካም ያደር እኛ የሚያስፈልገን አንድ ነገር ብቻ ነው ምን በእግዚአብሔር ፊት የሚያስፈልገኝ አንድ ብቻ ነው ስ በ በፊቱ መሆን በፊቱ መመላለስ ይሄ ብቻ ሌላ አያስፈልገን ኢየሱስ ክርስቶስ ያድናል ሃሌሉያ። አስቴርም እንደሱ ነው አለ ሊያየናት አስቴርም እንደሱ ናት። እግዚአብሔር ፊት ሶስት ቀን ስታረግ ህጉን ገለበጠችው አለ ህጉ ነው የገለበጠችው። ዋው! ሶስት ቀን በፊቱ ስትሆን ብቻ አንተ በፊቱ ሆነ እንጂ። እስኪ ጥያቄ ካላችሁ በእውነት ነው የምናገረው። ጥያቄ ካላችሁ አስቡትና በእግዚአብሔር ፊት ብቻውን፣ እግዚአብሔር ይመልሰዋል። ወደዛ ወደዚያ ወደ እግዚአብሔር በፊቱ የሆንክለት እግዚአብሔር ነገርን ያስተካክላል፣ ይጠቁመሃል፣ ነው ምን ማድረግ እንዳለብን እግዚአብሔር ይችላል። አሜን። እንዴት በእግዚአብሔር መሆን እንችላለን? እሺ፣ በእግዚአብሔር ፊት እንሆናለን። እንዴት ነው በእግዚአብሔር ፊት ምን ሆነ? የመጀመሪያ እውነተኛ የሆነ ቃል ባለስልጣን፣ ባለስልጣን የሆነ ቃል ሁሉ ነገር የሚያደርግ ቃል ብሄር በማንበብ ይሄ መብላት ማንበብ አለብን። ይሄ በማንበብ ምክንያት ይሄ የተጻፈ ለእኛ ስለሆነ ሌላ ለእኛ ነው የተጻፈ። ስለዚህ ይህን በማንበብ ነው በእግዚአብሔር ፊት ምን ሆነ ዳንኤል በጣም ይገርማል። እንደ ልማዱ የሚል ቃላለት እንደ ልማዱ በቀን ሶስት ጊዜ ይጸልይ ነበር። ልማድ ነበር። በጣም የሚገርመው ዳንኤል ልክ እንትን ችግር ሲያመጡለት ብቻ አይደለም ሶስት ጊዜ ይጸልያል። በአምላኩ ካልሆነ በቀር በሌላ ችግር በሌላ ሊከሱት አልቻሉ። በሁሉ በረሞርት ሊከሱት አልቻሉ። በአምላኩ ግን ከሰሱ። ሌላ ሰው እንዳትሰግድ ተብሎ ማለት ነው ይሄ ይሰግዳል ይጸልያል ተብሎ ነው እና እንደ ልማዱ ነበረ ሚጸልየው። ስለዚህ ልማድ ይሁንን ዲሲፕሊን ሆነ ልማድ ሆነ። ይሄንን እናንበቡ። የመጀመሪያ በእግዚአብሔር ፍቅር በህብረት እናንበቡ። ቻርቻችን እናንበቡ ቻር በራሳችን በግላችን በቤታችን ደግሞ ይሄ ቃል እናንበበው፣ የእግዚአብሔር ቃል ነው። ሁለተኛ ጸሎት፣ ጸሎት ዲስፕሊን ሆኖ ጊዜ መጸለይ ያለብን። በጸሎት ስንሆን በእግዚአብሔር ፊት እንሆናለን ማለት ነው። ስናነብ የእግዚአብሔር ቃል በእግዚአብሔር ፊት እንሆናለን ማለት ነው። ሶስተኛ ህብረት ነው። ህብረት ከቅዱሳን ህብረት እንደዚህ ዛሬ እንዳደረግ ነው ማለት ነው። ህብረት ልማድ ግን የሆነ ዲሲፕሊን ህብረት እናደርግ፣ ከዛ በእግዚአብሔር ፊት ነው። ምን ሆነ? በእግዚአብሔር ፊት ስንሆን ነገራችን ይሰራል፣ እግዚአብሔር ያየናል። ዲሲፕሊን ሆነ። በእግዚአብሔር ፊት ስንሆን እግዚአብሔር ይሰማል፣ ያያል። ነገሮቻችን መልካም ነገር ያደርገዋል። ኢየሱስ ጌታ ነው። አሌሉያ። አንድ ታሪክ እውነተኛ ታሪክ ነው። እናላት ሊታውቁት ትችላላችሁ በእግዚአብሔር ፊት መሆን ወይ ደግሞ ልማድ ሆነ የምታደርገው እግዚአብሔር ነገር እግዚአብሔር ችላ አይለው። ቀን አለው ነው። አንድ እንደ አሁን ፋሚሊ አይደለም። የድሮ ፋሚሊ ናቸው። የአሁን ፋሚሊ በጣም ከባድ ነው አይደለ? አባት በዚህ ቁጭ ብለህ ቤት ነው ማለት ነው። አባት ስልክ ይዛል፣ ሚስት ስልክ ትይዛለች፣ ልጆቹ ሌላ ናቸው። ድሮ ግን እንደዛ አልነበረ። ያራሱ ያደርኩ እንደዛ አይደለም። ማታ ማታ ከራት በኋላ ሁሉ ጊዜ ይሰበሰባል ይጸለያል። የእግዚአብሔር ቃል ይነበባል። ከዛ ወየ ወደ የሚተኝ መኝታ ቤት ይሄዳል እና እነዚህ ፋሚሊ የድሮ ታሪክ ነው። ማነባላቸው ሁል ጊዜ ልማድ ነበራቸው ምን ከራት በኋላ ያነባሉ። እና አባታቸው ፓራላይዝ ነው ከአልጋ ይንቀሳቀስም፣ አልጋ ነው የሚተኛው። ልጆች አሉ ሚስት አሉ ቁጭ ብለው ከራት ከበሉ በኋላ አባታቸው እያሉበት አልጋ ይሄድና ልጆች ይኮኩታል ሚስት እዚህ ቁጭ ብላ ባይብል ነው የምታነባው። አሁን እንደኛ እንደምናብራራው አታብራራው የተጻፈው እንዳለ ነው ወርዳ የምታወራው እና እያነበበችላችሁ በወንጌል ዮሐንስ አምስት አንድ ያለ ታሪክ፣ የሽባ የሽባስሮ እሱ ታሪክ በየቀኑ ነው የሚያነቡት። ከዛ ከዕለታት አንድ ቀን ይህ አነበቡት፣ የሽባ ሰውዬው ማለት ነው፣ ሰላሳ ስምንት ዓመት የታመመ ከዛ የሱስ መጥቶ አልጋን ተሸክም ብለው እንደፈወሱ ስታነብለት የሁሉ ቃሉ ከእነሱ ስላልተስማማ አልጠቀማቸውን። ቀላል አይደል? የእግዚአብሔር ቃል ሲወራ ወይ ሲነበብ ልብ ከፍተህ ከተከታተልከው እንደ ማግኘት ነው። ነገርህን ይቀይራል። ዝም እንትን ካልክ ግን ምንም አይጠቅምም ማለት ነው። የማይጠቅም ሆነ አይደለም፣ የባለስልጣን ነው የሚጠቅም ነው። የሽባ የሚተረተር ነው ግን ከፍቃድ ነው። እግዚአብሔር የፍቃድ አምላክ፣ ከልብ ነው፣ ከእምነት ነው ጉዳይ እና የነበበች ሴትዮው ባለቤቱ ይሄ የምታነበው ቃል ኮንታክት እንደ ማግኘት ውስጥ እንገባው። ሰውየው ቀና አለው። ሽባው እየተተረተ ስለ ሽባ ነው ያለው። በድንገት ግን የምታደርገው ነገር ኃይል አለው። እግዚአብሔር በእግዚአብሔር ፊት እነዚህ ፋሚሊ ሁሉ ጊዜ ማታ ማታ በእግዚአብሔር ፊት ምን ያርጉ ነበር? ይቀርቡ ነበር፣ የእግዚአብሔር ል ያነቡ ነበር። ስለኛ የተጻፈ የእግዚአብሔር ል ያነቡ ነበር፣ ይጸልዩ ነበር። እግዚአብሔር ደግሞ ታሪካቸው መልካም መልካም አደረገ። ደሆ አልሄዱም፣ ወይም በእግዚአብሔር ፊት መታደል መቅረብ ቆንጆ ጥሩ ነው ብለው እግዚአብሔር እንደ እምነታቸው ያደረገ ማለት ነው። የእሱስ ያደረገ። ስለዚህ የዛሬ መልዕክታችን ምንድን ነው? የሚያስፈልገው ምንድን ነው? አንድ ነገር አንድ ነገር ብቻ ነው። እሱስ ምንድን ነው? በእግዚአብሔር ፊት መሆን። በቃ ወገኔ፣ አትዋክም። በቃ ወደዛ ወደዛ አትበል፣ ቁጭ በል። እግዚአብሔር አዋቂ አምላክ ነው። ከማንም በላይ ነገሮቻችን የሚያውቅ ጌታ፣ የሚሰራ ጌታ፣ መልካም የሚያደርግ ጌታ ነው። የተበላሸውን የሚያስተካክል፣ የተሰበረው የሚጠግን ጌታ ነው። ጌታ የሌለውን መኖር አምትቶ ወደ መኖር የሚገልጥ ጌታ ነው። ሁሉ የሚችል አምላክ ነው። ግን እኛ ምን እንበል፣ እንቀመጥ ኢየሱስ ጌታ ነው። ተባርካችኋል። የቀረላቸው ነገር አለ ነገሮቻችን ያዝና በነገሮች ባልተመለሰ ነገሮቻችሁ የሆኑላችሁ በምትፈልጉ ነገሮቻችሁ እያዝና በፊት እሆናለሁ። አንተ ደግሞ የኔ ነገር ታስተካክላለህ። በፊትህ ቀመጣለሁ እንደ ማርያም፣ አንተ ደግሞ የኔ ነገር ታስተካክላለህ። ኢየሱስ ጌታ ነው። ደስ ይላል። አንድ መዝሙር አለች ደስ የዘምራል ችግር የለውም ያው ኢየሱስ ያድ እግዚአብሔር የእኛ ነገር ገንዘባችን፣ ምናምን እራሳችን እኛ ነው የሚፈልገው። አ ጊዜያችን፣ ገንዘባችን፣ ሌላ ሌላ ነገር ያስፈልገዋል፣ ይፈልጋል። ግን ከሁሉ በፊት አስቀድሞ እኔ እኛ ነው የሚፈልገው፣ እኛ ነው የሚፈልገው። ከዛ በኋላ ነው የፍቅር መግለጫ ብለን የሆነ ነገር የምናደርገው ማለት ነው እንጂ እኛ ነው የሚፈልገው። እግዚአብሔር እሺ፣ ሁሉ ነገር ሰጠን፣ እኛ ካልተሰጠን ምን ዋጋ ምንም ዋጋ። ስለዛ አንድ ነገር ብቻ ነው የሚያስፈልገን፣ እሷ ደግሞ በእግዚአብሔር ፊት መሆን ናት። ኢየሱስ እያድናል፣ በነገራችን ላይ መልዕክት ይጨርሻል። ኢየሱስ እያድናል። አንድ መዝሙር አለች፣ አብረን እንዘምራት እስኪ ከሰማሁት አይደል

በፊቱ እንሆንለት እግዚአብሔር አንድ ነገር ብቻ ነው የሚፈልገው ከእኛ። ራሱ ኢየሱስ ነው ለማርታ እንደዚህ ያላት፣ አንድ ነገር ብቻ ነው የሚያስፈልገው። በኮንቱ ትደክሚያለሽ፣ ያለሽ በኮንቱ ነው የምትለፊ። የሚያስፈልገው ግን አንድ ነገር ብቻ ነው፣ እሱ ደግሞ መልካም ነገር ነው፣ ከአንቺ አይወሰድብሽም። በፊት የመመላስ ማርያም እንዳረገችው ማለት ነው። ዛሬ መልእክቴ አንድ ነገር ብቻ ነው የሚያስፈልገው። ወገኖች በዚህ ምድር ስንኖር መቼ እንደምንሄድ ወደ ጌታ አናውቅም አይደል? ብዙ አንዋከብ። አንድ ነገር በእግዚአብሔር ፊት መመላለስ፣ በእግዚአብሔር ፊት መሆን፣ መጽሐፍ ቅዱሳችንን ማንበብ፣ መጸለይ፣ ሕብረት ከቅዱሳን ማድረግ። በቃ ከዛ በኋላ የእኛ ነገር ሁሉ ነገር እግዚአብሔር እንደሚያስፈልገን እግዚአብሔር ይሰራዋል፣ ያደርገዋል፣ ይሰጠናል። ኢየሱስ ያድና፣ እግዚአብሔር ይባርካችሁ። እንወድሃለን። መንፈስ ቅዱስ ክብር ይሁንል። እግዚአብሔር ሆይ እናመሰግንሃለን። ስንጸልይ ከስማምተን ሃሌሉያ፣ እንባርካለን ስለ ቃደቻ መስገ ከኛ ብዙ ነገር አትፈልግም አንድ ነገር ብቻ ነው የምትፈልገው። እግዚአብሔር አባት ሆይ በቃልህ እንዳልከው እንደተናገርከው ከኛ አንድ ነገር ብቻ ነው የምትፈልገው በፊት እንድንሆን እንድንመላለስ ራፍላጋና ሞሴክላራ ሸኬናሞስ ኤፓና ሞሴክላና ማሴክላራ ሸክናናሞስ እግዚአብሔር አባት እናመሰግናለን። ምንባል ሉ ብዙ ሰው ብዙ የተለያየ ሃይማኖት ወደ አንተ ለመምታት ብለው ለመትረቅ ብለው ብዙ ይወጣሉ ይወርዳሉ ሲከፍ

እንዲቋጥ ጌታ ኢየሱስ ነው ያልተቀንተ የጫንቀውን ሸክም እንዲሸከም የሚያደርግ የጨለማ ስራ ሁሉ የፈረሰው በጌታ በኢየሱስም የፈረሰው አእምሮን የሚያጨልም ልብን የሚይዝ ክፉ ሀሳብ፣ ክፉ ምክር የጨለማ አስራ ሁሉ ምክሩ ሁሉ የፈረሰው በጌታ በኢየሱስ ህዝብ ነጻ ወጥቶ እያለ ህዝብ

እናከብረሃለን የእግዚአብሔር ይመስገን። በነገር ሁሉ የምታግዘን ጌታ፣ የምታሳውቀን፣ የምትመክረን ጌታ፣ መንገዳችንን የምታሳየን ጌታ፣ ሃሌሉያ እናመሰግናለን፣ እናከብርሃለን ከችን በናየንን ጌታ እናከብርሃለን